ኦሪት ዘፍጥረት ምዕራፍ ሰላሳ ራሄልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ ሞታለሁ አለችው። ያዕቆብም ራሄልን ተቆጥቶ በውኑ እኔ የወድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። እርሷም ባሪያዬ ባላ እንኋለች፣ ድረስባት፣ በእኔም ጭን ላይ ትውለድ የእርሷም ልጆች ለእኔ ደግሞ ይሁኑልኝ፣ አለች። ባሪያዋም ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሄልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ፣ አለች። ስለዚህ ስሙን ዳም ብላ ጠራችው። የራሄልም ባሪያ ባላ ደግሞ ጸነሰች፣ ለያዕቆብም ሁለተኛ ወንድ ልጅን ወለደች። ራሄልም ብርቱ ትግልን ከእኅቴ ጋር ታገልሁ አሸነፍሁም፣ አለች። ስሙንም ንፍታሌም ብላጠራችሁ ሊያም መውለድን እንዳቆመች ባየች ጊዜ ባሪዋን ዘለፋን ወሰደች፣ ሚስት ትሆነውም ዘንድ ለያዕቆብ ሰጠችው። የሊያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ሊያም ጉድ አለች። ስሙንም ጋድ ብላጠራችሁ የሊያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ሊያም ደስታ ሆነልኝ ሴቶች ያመሰግኑኛልና፣ አለች ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ በእርሻም እንኮይ አገኘ ለእናቱ ለሊያም አመጣላት። ራሄልም ሊያን የልጅሽን እንኮይ ስጭኝ አለቻት። እርሷም፣ ባሌን መውሰድሽ በሆነ ጥቂት ነገር ነውን አሁን ደግሞ የልጄን እንኮይ ልትወስጅ ትፈልጊያለሽን? አለቻት። ራሄልም፣ እንኪያስ ስለ ልጅሽ እንኮይ በዚች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ ልያም ልትቀበለው ወጣች እንዲህም አለችው ወደ እኔ ትገባለህ በልጄ እንኮይ በእርግጥ ተከራይቼሃለሁና በዚያችም ሌሊት ከእርሷ ጋር ተኛ እግዚአብሔርም የልያን ጸሎት ሰማ ጸነሰችም አምስተኛ ወንድ ልጅንም ለያዕቆብ ወለደች ልያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች ስሙንም ይሳኮር ብላ ጠራችው ሊያም ዳግማ ጸነሰች ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህ ባሌ ከእኔ ጋር ይኖራል ስድስት ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችሁ። ከዚያም በኋላ ሴት ልጅን ወለደች። ስሟንም ዲና አለቻት። እግዚአብሔርም ራሄልን አሰበ። እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም ወንድ ልጅንም ወለደችና፣ እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሄልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፦ ወደ ስፍራዬ ወደ አገሬም እመለስ ዘንድ አሰናብተኝ። ስለ እነርሱ የተገዛሁላቸውን ሚስቶችንና ልጆችን ስጠኝና ልሂድ። የተገዛሁልህን መገዛት ታውቃለህና። ላባም በዓይንህ ሙፊት ሞገስን የማገኝ በሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደ ባረከ የተመልክቻለሁና፣ አለው። ደሞዝህን ንገረኝ እርሱንም እሰጥሃለሁ አለው። እርሱም አለው፣ እንዴት እንዳገለገልሁ ከብትህንም እንዴት እንደ ጠበቅኩ አንተ ታውቃለህ። ከእኔ መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ። ወደ አንተ በመምጣትም እግዚአብሔር ባረከ። አሁንም እኔ ደግሞ ለቤት የምሰራው መቼ ነው? እርሱም የምሰጥ ምንድን ነው አለ። ያዕቆብም አለው ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና ገና በጎችህን አበላለሁ እጠብቃለሁ። ዛሬ በመንጋዎቼ በኩል አልፋለሁ፣ በዚያም ከበጎቼ መካከል ዝንጉርጉርና ነቁጣ ያለበትን ጥቁሩንም በግ ሁሉ ከፍየሎቹም ነቁጣና ዝንጉርጉር ያለበትን እለያለሁ፣ እነርሱም ደመወዜ ይሆናሉ። ስለዚህም በፊት ያለውን ደመወዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴ ይመስከርልኛል። ከፍየሎች ዝንጉርጉርና ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃለ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከንስቶቹም ፍየሎች ዝንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹ መካከል ጥቁሩን በጉሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከልም የሦስት ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመል አድርጎ ላጣቸው የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመዡ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዝንጉርጉር ነቁጣን ያለበትን ወለዱ። ያዕቆብም ጠበቶችን ለየ፣ ሽመልመሌ መሳይና ጥቁር ያለባቸውን በጎቹንም ሁሉ በላባ በጎች ፊት ለፊት አኖረ። መንጋዎቹንም ለብቻቸው አቆማቸው ወደ ላባን በጎች አልጨመራቸውም። እንዲህም ሆነ የበረቱት በጎች በጎመዡ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ሊጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችን ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙም ከብት ሴቶችም ወንዶችም ባሪያዎች፣ ግመሎችም አህያዎችም ሆኑለት።